ኤርትራውያን ጋር ጌም የሚጫወት ኢትዮጵያዊ አፈር ድሜ ይበላል። እንደ ሀገር እንሳ እጅግ በጣም ያሳዝናል። በመካነ ሰላም መስጊድ ውስጥ ምንድን ነው የተፈጠረው? የኢትዮጵያ እስልምና ጉዳዮች ጠቅላይ ጓደኛ፣ አብረውህ የነበሩ ሰዎች ዛሬ በተሻለ ህይወት መኖራቸው፣ ዛሬ ደግሞ አንተ ተደናቅፎ የሚሆን በምን እዚህ ቦታ መሆንህ፣ ኢቲቪ ላይ የተሰራን ፕሮግራም ከዚህ ወደዚህ ብሎ አንድ ምግብ ብፌ የቀረበን የዛሬዎቹ በወፍ በረር ያያቸኋቸውን ይመስላሉ ማለት ነው ቤተሰቦቼ ሙሉን አብረን እናያለን ይህን መማር ጉዳይ ጌሙ እጅግ እያነጋገረ ነው በሌላ ጉዳይ እግረኛው ከሶፎኒያስ ጋር ያደረጉት ቃለ ምልልስ በጣም ብዙዎችን አስቆጥቷል ማለት ነው መካነ ሰላም የተፈጠረው ጉዳይ እጅግ በጣም የሚያሳዝነው ለሞቱትም ነፍስ ይማር ማለት ቤተሰቦቼ ከጌሙ እንጀምር ና በአጭሩ ጌሙ አላሳያችሁ ና የተባሉትን ነገሮች አብረን እናያለን ማለት ነው ቤተሰቦች ቀጥታ ወደ ጉዳዩ ንግባል ብቻ

ነ ነ እንደተሸናፊ ተሸነፍ ያለነው ኤርትራዊያን ጋር ጌም የሚጫወት ኢትዮጵያዊ አፍር ከድሜ ይመላል። እንደ ሀገር እንሰደባል። እንደ ጌም የምታዩት መሀይማን ልንገር ይሄ ጌም ሳይሆን ፖለቲካ ነው። ያ ጌም ሳይሆን ፖለቲካ ነው። ፖለቲካን ደግሞ አስተውሉ። ስለዚህ ኤርትራውያን በምንም ሰላሳ አንድ ሺህ ሰው ይዘህ መረገጥ ምን ማለት ነው? በምን ሂሳብ ኤርትራውያኖች እንዲያዩት ነው የምትፈልጉት? በምን ሂሳብ ባለፈው ማን ነው የሚባለው? ማን ነው የሚባለው? መቶ ስምንት ሺህ ሰው ይዞ ማሚ ባል አስሊ ይቀርታ አስሊ አልኩኝ ሙባረክ 18000 ሰው ይዘው ዘግዝቀው ቢውጡ 18000 የማማረስ ገና ሰላሳ ሺህ ነው። ሙባረክ ጌምር ነው የሚታወቅ ነው። ሙባረክ 18000 ሰው ዘግዝቀው ነው ሰው ማይማረው የአበራሽን ጠባ ሳይያየ አይቀልድም ነው። ጉበቱን ዘልዝላ አይደል፣ ማን ነው የምትባለው ልጅ? ጉበቱን እንደዚህ ጠብሰህ አይደል እንደ በላቸው። ሙባረክ ጉበቴ ይህ ጉበቱን ያወጣቸው አይደል እንደ ዋሻው። ከዛ ምን አለ ጊፍቱ ፌክ ነው አለ። ቢጨንቀው ጊፍቱ ፌክ ነው አስራ ሁለት ሚሊዮን ጊፍት ነው የሰጠኋት። እንዲያውም ዛሬ አልሰጠኋትም። እንዲያው ሁኔታውን ሲያዩት ብዙ የሚደራረስ ስላልሆነ ንቀውት ተውት። አስራ ሁለት ሚሊዮን ዛሬ በቅርብ ነው የሰጡት ስለዚህ በኢትዮጵያ ስታረጉ ኢትዮጵያዊነት መሰራት አለበት። እንደገና ኢትዮጵያዊነት እየሰራ አይደለም። ደጋግሜ የተናገረ ደስ ይላል። ጌሙ ጥሩ ነው፣ ፍቅር ለማምጣት ነው ምናምን አለ። ግን እንደ ሀገር አትጫወቱ ከኤርትራውያን ጋር እንደ አሁን እንደ ሀገር ወክላችሁ ሀገር ከኤርትራ ጋር አትጫወቱ፣ ጌም አትጫወቱ። ብዛት ካየን መማርሻ ጋር ወደ ኦልሞስት 30 ሺህ ሰው አለ ያቺ ጋር አራት ሺህ ሰው ነበር የነበረው። ልጅቷ ጋር አራት ሺህ ሰው፣ አንበሳውን ለቀቁት ለቀቁት። ቲስ ኢዝ ሪያሊቲ ሪያሊቲን ዊ ገታ ዌክ አፕ ኢትዮጵያውያን፣ የፈለገ ብንወደድ የፈለገንትን ብንል፣ በኤርትራውያን ጌም ጋ ጌም ጋ ስትመጣ፣ ብርጌድ ነሐመዱ በለው፣ ሻዕቢያ በለው፣ ብርጌድ ገለመሌ በለው፣ ፎር ጂ በለው፣ ፋይቭ ጂ በለው፣ አንድ ላይ ይሆናል። የእኛ የአንድነት ሜንታሊቲያችን ገና አእምሯችን ተፈቶ መሰራት አለበት። የአንድነት ሜንታሊቲያችን የለም፣ ተግባባን። የአንድነት ሜንታሊቲ ሲኖረን ነው ብትጫወት በጣም ውጤታማ ጥኖ ትሆናለ። እጅግ በጣም ያሳዝናል። በመካነ ሰላም መስጅድ ውስጥ ምንድን ነው የተፈጠረው? የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዚህ ሰዓት ላይ ወቅታዊ የተባለ መግለጫን ይዘቷል። እጅግ አሳዛኝ የተባለ ጥቃት በመካነ ሰላም መስጅድ ውስጥ መስከረም 23 ቀን 2018 ዓ ም ተፈጽሟል። በዚህም ታዲያ የታጠቁ ኃይሎች ወደ መስጂዱ በመግባት ሃይማኖታዊ ግዴታቸውን በመወጣት ላይ በነበሩ የመስጂዱ ዋና ኢማምና የወረዳው መጅሊስ ምክትል ሰብሳቢ እንዲሁም ደግሞ የመስጂድ አመራሮች የአረመኔያዊ በሆነ ሁኔታ መገደላቸውን የክልሉ እስልምናዊ ጉዳዮች ከፍተኛ ምክር ቤት አረጋግጦልናል ሲል ገልጿል። እነዚህ አመራሮችም ሸሂድ ሆነዋል። አላህ ጀንተለ ፍርዶስ ይወፍቃቸው ሲሉም የእስልምና ጉዳዮች ጠቅላይ ምክር ቤት ታዲያ መግለጫውን አውጥቷል። ጠቅላይ ምክር ቤቱ የእምነት ተቋማት የተከበሩ ቦታዎች በመሆናቸው ሊጠበቁ እንጂ እንዲህ አይነት አጸያፊ ተግባር የሚፈጸምባቸው መሆን የለባቸውም እና ድርጊቱን በጽኑ ያወግዛል ሲልም ገልጿል። እጅግ አሳዛኝ የተባለው ጥቃትን አስመልክቶ ታዲያም ይህ መግለጫ ከደቂቃዎች በፊት መውጣቱን ተመልክቻለሁ ያልኩ ስለዛ ነው። ደሞ ልክ ተመልካች ኢቲቪ በፕሮዳክሽን በራሱ በጋዜጠኞቹ በምንም የተዘጋጀውን ፕሮግራም ሆስት ማድረግ ለሚዲያ ኢንቦር መሆን ማለት ነው፣ ለሚዲያ መወለድ ማለትን አውቀዋለሁ። ሚዲያ ላይ ስለሆነ ያለሁት ዜና ትጽፋለህ፣ ፊቸር ፕሮግራም ትሰራለህ። ኢቲቪ ላይ የተሰራን ፕሮግራም ከዚህ ወደዚህ ብሎ አንድ ምግብ ብፌ የቀረበን ለበይ መስጠት ብፌ ላይ ከብፌ ወደ በዩ ማድረስ ሽፍነት አይደለም። ኖ ማድቤት ያለችዋ ልጅ ማድቤት ያለው ሸፍ ነው። ኢንቦርን ለምግብ ማለት የሚችለው ኢቲቪ ላይ መቶ ሽክ ብሎ ዘንጦ መታየት እና ቀጥለን ዝም ቅን ንሰማለን እንሰማለን ማለት ለሚዲያ መወለድ ነው ወይ? የበለጠ እንድትነግረኝ ነው። እኔ መናናቂ አይደለም። ፕሮግራም ማቅረብ በራሱ ተሰጦ ይፈልጋል። አዋስተ ላይቭ ነው። ሂውማን ኢንተርስት ነው። ነገር እየው አቀራረብ ማማር አለበት። የምታወራው ነገር ማማር አለበት። በዛ ደረጃ አጠፍቶ ማቅረብ። አንዳንዴ እኮ የጣፈጠ ምግብ አቅራቢው ጥሩ ካልሆነ እኮ ምግቡን አትበላውም፣ አይደለ? የሆነ ሰው ተኮሳትሮ መቶ ቢያስተናግድ ትበላለህ አትበላም? ስለዚህ አቅራቢነት ትልቅ ሙያ ነው። እኔ እንደውም ጋዜጠኛ አይደለሁም፣ ቴሌቪዥን ፕሮግራም አቅራቢ ነው። ልዩነት አለው። አዎ፣ ጋዜጠኛ ማለት ነገርን ፈልጎ በደንብ አጥንቶ የሚሰራ ምርመራ፣ ጋዜጠኝነት በጣም ሪስክ ያለው ስራ ነው። አድናቂያቸው ነኝ። እና ያ ነው እኔ ጋዜጠኝ ሆስት ነኝ። ሆስት በራሱ የራሱ ተሰጠዋል ዝም ብለህ አሁን የፈለገ ጋዜጠኛ ሁሉም ጋዜጠኛ አየር ላይ አውጣም። ታለንትድ መሆን አለብህ። ለፕሮግራም አቅራቢነት መሰጠት ይፈልጋል። ብነ ከካሜራ ጋር ጥሩ የሆነ ግንኙነት ሊኖር ይገባል። ካሜራ የምታወራ ከሆነ ፊትህ ለካሜራ የማይሆን ከሆነ ደንጋጣ ከሆነ ከሆነ ፊትህ ለካሜራ የማይሆን ከሆነ ማለት ፎቶጄኒክ መሆን አለብህ። ልክ እንደ ግድ ማለት ስታየው በቃ ለምስጥ ብለህ የምታየው ቀለል ያለ አቀራረብ ያለው ጥሩ ደም ግባት ያለው ሰው ማለት ነው። እዚህ ጋር ሳህን ከሶፍት ጋር አቅራቢው አባት ነው ራስ አቅርቤ እበላዋለሁ። ዋናው ምግቡ ነው። ዋናው ምግቡ ነው። ያንተ ዘግ ላይ መቅረብ ምን ከምን ወደ ምን ማስተላለፍ መወለድ ይጠይቃሉ። በእርግጥ ይሄኛውን ሙያ ነው አከብረዋለሁ። እኔ ግን ለሚዲያ መወለድ ነው። ኤንዌስ መምህር ነህ ደግሞ ዝውውርህ ይገርማል። ማትማቲክስ ነው አካውንቲንግ ነው ግን የኖርከውና ደግሞ እንጀራ ሁኖብኝ እበላ ጠጣሁ ዘንድ ያገኘሁት በሚዲያ ነው አልከኝ። ስለዚህ ባክግራውንድ ቁጥር ነው፣ የምትበላው ደግሞ ቋንቋና ወሬ ነው። ስለዚህ የተወሰነ ልዩነት አለው ማለት ነው። ጓደኛ፣ አብረው የነበሩ ሰዎች ዛሬ በተሻለ ህይወት መኖራቸው፣ ዛሬ ደግሞ አንተ ተደናቅፎ ይሆን፣ በምን እዚህ ቦታ መሆንህ የሚጎዳህ የሚያናድድህ ነገር አለ? ደስተኛ ነኝ። ግዛቸው አሻግሬ ናፍቂ አሁን ያሉበት ደረጃ በጣም ጥሩ ነው። ደስተኛ ነኝ። እንደ ሰው ሲያገኝ ደስ ይለኛል። እኔ የእነሱን ማግኘት ትጠጣላለህ ወይ አይደለም ጥያቄ ባይፖል አራት አድርገው አንተ እንደነሱ አለመሆን የእኛ ሀገር ቆይ ቆይ ቆይ የእኛ ሀገር ማህበረሰብ ልጁ የሚያነቃበት መንገድ የተለያየ ነው። እንደ ውጮቹ በቃ አንተ ውድድር ካንተና ካንተ ጋር ነው። አምና ዛሬ ነገ ምን መሆን እንዳለበት ከራስ ጋር ተፎካከር በእነሱ ነው ይሄ። በእኛ ግን እከሌን አታይም እነ እከሌ እዚህ ደርሰው ምናምን ወላጆች ራሱ እንዲህ ነው ልጅ የሚያሳድጉት የአይነት ፍክክር በአንተ አእምሮ ሳትዋሽ ንገረኝ ማርያም። የጓደኞችህ አይነት ፍክክር፣ የደረሱበት አለመድረስ፣ የተዋዋልከውን ማጣት፣ መደናቀፍ ጎድተዋል አልጎዳል? ሶፎኒያስ የሚባል እንቁ ልጅ እኮ አለ፣ በጣም ምርጥ አቅም ያለው። እሺ ምርጥ ልጅ አለ እኔ ውስጥ። ስለዚህ በጓደኞቹ የደረሱበት ደረጃ ለመድረሴ፣ ከነሱ እኩል አለመሆኔ ምንም አያሳስበኝ፣ አያሳስበኝ ያቅም። እንደውም በጣም ሰፖርት አደርጋለሁ እነሱን ሁ ለምን በምን እንደ ኮንታክቶች በመስጠት ኮሜንት በማድረግ እንደዛ እንደዛ አገሻችኋለሁ አትረሱ፣ ማለት እንዳጠቃላይ እኔን ራሱ እኔ ሳይቀር እያሸማገቡ ምንድን ነው የሚለው፣ በሰው ትቀናለህ አንተ ምንም የተለየ ስራ አልሰራህም፣ በቃ መተመቀመጥ ምናምን ነገር ነው፣ የተለየ ክሬት የምታደርገው ነገር የለም ምናምን ምናምን። በቃ ሰው በዚህ ልክ እንደዚህ እንትን ይላል። ጋዜጠኛ ነኝ ብሎ ይዞ መጥቶ እንደዚህ አይነት እንደዚህ አይነት ጥያቄ ነው ጥያቄ ነው እየጠየቀ ያለው ወይስ ልጁን ካለበት ጭራሽ ወደ ሌላ ነገር የሚያስገባ የሚያሸማቅቅ ነገር ነው ሊለው ያመጣው፣ እኔ ሊገባኝ አልቻለም። ለማንኛውም እናንተ ሀሳባችሁ ስጥ። እግረኛው ሚዲያ በአስቸኳይ ሶፎኒያስን ይቅርታ መጠየቅ አለብን። እንደዚህ አይባልም። የእግረኛው ሚዲያ የዚህን ቃለ ምልልስ በጣም በጣም ስላበሳጭ በማታ ይህን መልእክት ላደርስላችሁ መጥቻለሁ። ጉዳዩ እንዴት መሰላችሁ? ሶፎኒያስ ዋሲውን ማለት በጣም የተከበረ የኢትዮጵያ ብሮድካስቲንግ ኮርፖሬሽን መዝናኛው ዘርፍ ላይ የምናውቀው ጋዜጠኛ ነበረ። ታዲያ ግን በአንድ ክስተት የሰው ልጅ ነውና ብዙ ነገሮች አፕን ያደረጉበት የተፈጠረውን ነገር ሁላችንም እናስታውሳለን። እሱን ታሪክ ይደግምላችሁ አይደለም። ነገር ግን የታሪክ ከተፈጠረ በኋላ እግረኛው ሚዲያ እሱን ቃለ መጠይቅ ያደረገበት መንገድ በሙሉ አናዶኛል። ማንም ሰው ከእንደዚህ አይነት ሆኑ ህይወት ውስጥ እንኳ ቢኖር እንደዚህ አይነት ጥያቄዎች አይጠየቅም። አንደኛ ሁለተኛ ነገር ደግሞ እሱን እንዴት ነው ብሎ መጠየቅ ይሻላል ወይስ ሰውየው ላይ ፈርዶ መወሰን ይሻላል? በእውነት በጣም ያዘን በእውነት በጣም ነው ያዘንኩት። እግረኛው ሚዲያ በአስቸኳይ ሶፎኒያስን ይቅርታ መጠየቅ አለብን። እንደዚህ አይባልም፣ በቃ እንደዚህ አይባልም። የምሬን ነው የምነግራቸው። የሰው ልጅ ቢሆን እንኳን እንደዚህ አይባልም። ሰው ይቅርታ ጠይቅ።